እሺ ተመልካቾች እንዴት ናችሁ? ይህ የኢኮኖሚ ጉዳይ ያነሳን የምናወራበት የዩቲብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ እንደሚታወቀው ዘኢትዮጵያ ኢኮኖሚስ ቪው ቴሌግራም ፌስቡክም አለው እና እዛ ላይ በጣም ብዙ ጥያቄዎች ይመጣሉ እና ዘኢትዮጵያ ኢኮኖሚስ ቪው ላይ ከሚመጡ ጥያቄዎች መካከል በቅርብ ጊዜ በተደጋጋሚ ይመጡት ከተማን የማሳመር እንቅስቃሴ በጠቅላላ ኢኮኖሚው በእድገት እንቅስቃሴ ውስጥ ስንተኛ ደረጃ ላይ ያለ ነው ወይም ደግሞ እንዴት ይታያል የሚል አይነት ጥያቄዎች ይመጣሉ። እንግዲህ ክርክር አለባቸው። አሁን የኢኮኖሚ እንቅስቃሴ ክርክር አለበት። ለምሳሌ ዲሞክራሲና እድገት አንድ ላይ ይሄዳሉ ወይ? የመንግስት አልቃ ገብነትና የኢኮኖሚ እድገት አንድ ላይ መሄድ የሚችሉ ነገሮች ናቸው ወይ ደግሞ፣ በበቂ አንድ ሀገር ኢኮኖሚ በበቂ ሳያመርት ኤክስፖርት ማድረግ አለበት ወይ? የከተማን ማሳመርና የኢኮኖሚ እድገት አንድ ላይ መሄድ የሚችሉ ጉዳዮች ናቸው ወይ የሚሉ ብዙ እንትኖች ክርክሮች አሉ። ጠቅላላ ኢኮኖሚ እንቅስቃሴ ላይ ክርክር አይጠፋውም። እንዲህ ሆነ ነበረበት ወይ የለበትም ወይ? ምክንያቱም በዓለም ላይ ከሁለት መቶ ሀገራቶች በላይ አለ። ከሁለት መቶ ሀገራቶች በላይ የኢኮኖሚ አካሄድ ስልት አለ ማለት ነው። ያደጉም አሉ ያላደጉም ሀገራቶች አሉ። እና እስቲ አዲስ እንደሚቆረቆር ሀገር እናስብ። አሁን አዲስ በቃ ምክንያቱም እዚህ ሀገር እዚህ ሀገር ማለት አይቻልም አሁን ኦልሞስት በሺህ የሚቆጠሩ አመታቶችን የቆዩ ሀገራቶች ስለሆኑ በአለም ላይ ያሉ ኢትዮጵያን ጨምሮ ብዙ የተለዋወጠ ነገር ስላለ አሁን ሌታ ሲሁም እንላለን እንደ ኢኮኖሚክሰኛ። ስለዚህ አዲስ ሀገር ቢፈጠርና በሰባት ቀናቶች ውስጥ በሰባት ባሉ በሳምንቱ ቀናቶች ውስጥ መስራት አለበት። ተብሎ የሚታሰቡ መሰረታዊ ሂደቶችን እንመልከት። ከዛ ውስጥ ጥያቄውን መመለስ እንችላለን። ሰባት ቀን ለምሳሌ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ብሎ እስከ እሑድ ድረስ አንድ ሀገር አለ ተፈጥሯል የታሲዩም ብለን ብናስብ በሰባት ቀናቶች ውስጥ የዛን ሀገር ኢኮኖሚ መለወጥ ቢያስፈልግና በሰባት ቀናቶች ውስጥ በተከታታይ የሚሰራቸው ሰባት ቁልፍ ስራዎች ምንድን ናቸው ብለን እንመልከት ከዛ ውስጥ የማሳመር የሚባለው ሀሳብ መልሱ የትኛው ላይ እንደሆነ ለማወቅ ይቻላል። ስፔሲፊክሊ ለመመለስ አልፈለግኩም እኔ። እንግዲህ የተለያየ አይነት አካሄድ አለ፣ ግን የመጀመሪያው አንድ ሰባት ስቴጆች መሄድ አለበት ኢኮኖሚው በሰባት ቀናቶች ውስጥ። የመጀመሪያው ቀን ፖለቲካውን እንትሆ፣ ማህበራዊ ጉዳዩ እንትሆና ስለ ኢኮኖሚ የምናወራው የኢኮኖሚና የሞኔተሪና የፊስካል ፖሊሲዎችን በጥሩ ሁኔታ ማዘጋጀት አለበት። የመጀመሪያው ስቴፕ የሚሆነው እሱ ነው። የተረጋጋ የማክሮ ኢኮኖሚ ኢንቫይሮንመንት መፍጠር የሚፈልግ ከሆነ ዋጋ ንረትን የሚቀንስበት፣ የተረጋጋ ምንዛሬ ማስቀመጥ የሚችልበት፣ የመንግስትን እዳ ማስተካከል የሚችልበትን መሰረታዊ የሚባሉ ፖሊሲዎች፣ መደላደሎች ማዘጋጀት አለበት። የመጀመሪያው ቀን መስራት ያለበት ስራ እሱን ነው። የፋይናንሽል ፖሊሲዎችንም ማዘጋጀት አለበት። በጣም ጥሩ የሚባል የፋይናንሽልና የፊስካል እና የሞኔተሪ ፖሊሲ አሁን ብሔራዊ ባንክና ገቤች ሚኒስቴር የሚሰሩትን ብላችሁ ልታስቡት ትችላላችሁ። የፊስካሉን የሚመሩትና ሞኔተሪ። ስለዚህ ትክክለኛ ጥርት ያለ የፊስካል ፖሊሲና የሞኔተሪ ፖሊሲ የሚያሰሩ ኢኮኖሚን መደገፍ የሚችሉ እድገት የሚያመጡ ፖሊሲዎችን መቅረጽ ያስፈልጋል። የመጀመሪያው ቀን መሰራት ያለበት ስራ እሱ ነው። ሁለተኛው ላይ ኢንቨስትመንትን እና መሰረተ ልማትን የሚረዱ ስራዎች መሰራት አለባቸው። ሁለት እዚህ ውስጥ በሁለተኝነት አንደኛው የመሰረተ ልማት ግንባታ በጣም ያስፈልጋል። የትራንስፖርት ጉዳይ የትራንስፖርት ላይ በጣም መስራት አለበት። ኢነርጂ ላይ በጣም መስራት አለበት። የቴሌኮም ላይ መስራት አለበት። መንገድ ላይ መስራት አለበት። በቃ ንግድን ያሳልጣሉ የሚባሉት ኢኮኖሚ እንቅስቃሴን ያግዛሉ የሚባሉት ዋና ዋና መሰረተ ልማቶች ግንባታ ላይ ስራ መስራት አለበት። ሁለተኛው ቀን ላይ መስራት ያለበት ይህ ነው። እዛ መሰረተ ልማት ላይ ደግሞ የግል ሴክተሩን ኢንቨስትመንት የሚያሳድጉ ደግሞ ስራዎች መሰራት አለበት። የግል ሴክተርን ጠንካራ የሚያደርጉ ስራዎች መሰራት አለበት። የታክስ ሁኔታዎች ላይ፣ የቁጥጥር ሁኔታዎች ላይ ጠቅላላ የግል ሴክተሩ የሚንቀሳቀስበት የቢዝነስ ሁኔታ ጤነኛ እንዲሆን ስራዎችን መስራት ያስፈልጋል። ሁለተኛ ላይ መሰራት ያለበት የሚባለው ስራ እሱ ነው ብዬ ነው የማምነው። ኔ ብዙ ሊትሬቸሮች ላይ የምታገኙት ነው። በሶስተኝነት የሰው ኃይልና የትምህርት ብቃት የሰው ኃይል ብቃትና ትምህርትን ይሄ የሂዩማን ካፒታል ግንባታ የሚባለው። ለምሳሌ ትምህርትን በጣም ማጠናከር ያስፈልጋል፣ እውቀትን። ምክንያቱም ህዝብ በእውቀት የዳበረ ካልሆነ መስጠቀር ኢኮኖሚ መሸከም የሚችል መሆን አይችልም። ስለዚህ ጠንካራ እውቀቱ ያለው ጉልበቱ ያለው መስራት የሚችል የሰለጠነ ሌበር ፎርስ ውስጥ የሚገባ የሰው ኃይል ግንባታ ስራዎች መሰራት አለባቸው። የሰው ኃይል ግንባታ ላይ ደግሞ ምንድ ነው፣ የጤና ጤነኛ የሆነ ህዝብ አምራች የሆነ ህዝብ የሚፈጠርበት የጤና እንክብካቤ ስርዓት የጤና ፖሊሲ ስርዓት በጣም ያስፈልጋል። ይህም ስራ በሶስተኛው ቀን መሰረት ያለበት የሂውማን ካፒታል እና የትምህርት ስራዎች ናቸው። በአራተኝነት መዘለል የማይችል ስለሆነ የፈጠራና የቴክኖሎጂ ስራዎች መሰራት አለበት። አራተኛ ቀን ላይ ከሳምንቱ ውስጥ መሰራት ያለበት ይሄ ነው። እዚህ ውስጥ የፈጠራና የቴክኖሎጂ ውስጥ ምንድን ነው ምርምር የምርምር ስራዎች መሰራት አለበት። የአንድ ሀገር ኢኮኖሚ መሻሻል ካለበት ከምርምር መነሳት አለበት። ግብርናው ምርምር ይፈልጋል፣ የአገልግሎት ሴክተሩ ምርምር ይፈልጋል፣ ኢንዱስትሪው ምርምር ይፈልጋል፣ ሁሉም ሴክተር ምርምር ይፈልጋል። የቴክኖሎጂ ግብአትም የዛን ያህል ይፈልጋል። የስራ ፈጠራ አቅምን ማሳደግ ይፈልጋል። አለበዚያ ምርትና ምርታማነትን ማሳደግ አይችልም። ስለዚህ የአንድ ሀገር ኢኮኖሚ ምርትና ምርታማነቱ እንዲያድግ ጠቅላላ ኢኮኖሚ እንዲያድግ የሚፈልግ ከሆነ ፈጠራ፣ ቴክኖሎጂ ላይ ያለውን አቅም በሙሉ አውጥቶ መጠቀም አለበት። እንግዲህ አንዳንዴ ዲሞክራት የሆኑ ሀገራቶች የሚያነሱት ማሳብ አለ። ፈጠራና ቴክኖሎጂ ላይ የሚሰራ ከሆነ የፈጠራና የቴክኖሎጂ የመብት ጥበቃ ስራዎችም አብሮ መስራት አለባቸው። አዳዲስ ቴክኖሎጂዎች እንዲፈጠሩ የሚያበረታታ ኤንቫይሮንመንት መፈጠር አለበት። አራተኛው ቀን ላይ ያለው ስራ ብዬ የማስበው እሱ ነው። አምስተኛው የንግድና የዓለም አቀፍ ንግድ ግንኙነት ሁኔታዎች በደንብ በደንብ መስተካከል አለባቸው። ግልጽ የሆነ የንግድ ስርዓት፣ ነፃ የሚባለው የንግድ ሁኔታ መፈጠር አለበት። ነፃ የንግድ ግንኙነት በሀገር ውስጥ ፍሪ ትሬድ የሚባለው በዓለም አቀፍ ሁኔታም ከዓለም አቀፍ የንግድ ስርዓቱ ከሌሎች ሀገራቶች ላይ የሚፈጠር የንግድ ስርዓትን በጣም ማመቻቸት ያስፈልጋል። ለምሳሌ ኢትዮጵያ አሁን የዓለም አቀፍ የንግድ ድርጅቶች ውስጥ አባል ለመሆን የምታደርገው ጥረት ጠቅላላ ኢንተርናሽናል ትሬድን ለማስተካከል ነው። ስለዚህ ከጎረቤትም ከዓለም አቀፍም ከአህጉርም ሀገራቶች ጋር ሀገራት ጋር የኢኮኖሚ ግንኙነት እንዲፈጠር ግልጽ የሆነ የንግድ ግንኙነት እንቅስቃሴ ያስፈልጋል። የንግድ ስምምነቶችንም ማድረግ ደግሞ በጣም ነው ያስፈል ከብዙ ሀገራቶች ጋር ፈጠራንም ማሳደጋ ማምረት ቻለች ማለት የንግድ አጋር መመስረት የማይቻል ከሆነ ጤነኛ መሆን አይችልም። ለመግዛትም ለመሸጥም የሚሆን ፍሌክሲብል የሆነ የንግድ ስርዓትን መስርቶ መገኘት ያስፈልጋል። አምስተኛ ቀን ላይ መሆን ያለበት እሱ ነው። እንግዲህ ስድስተኛና ሰባተኛው ላይ በትኩረት ማየት ያለብን ጉዳይ ነው። ስድስተኛውም እንግዲህ ኢኮኖሚ በፍጥነት እያደገ ከመጣ ፈጠራውም እያደገ ከመጣ፣ ኢንቨስትመንት እያደገ ከመጣ፣ መሰረተ ልማት እያደገ ከመጣ፣ ጥሩ ፖሊሲ ከሆነ፣ የማምረት ስራ ካደገ፣ የግል ሴክተሩ ጠንካራ ከሆነ፣ ሂውማን ካፒታሉ እያደገ ከመጣ የሚንሻፈፍ ነገር ስለሚኖር የማህበራዊ አገልግሎትና ፍታዊነት መጠበቅ ያለበት ፖይንት ላይ ይደረሳል ማለት ነው። ስድስተኛ ቀን እሱ ነው። ባላደገ ኢኮኖሚ ውስጥ ፍታዊነት ሊጠራ አይችልም። ስለዚህ የኢኮኖሚ እኩልነት፣ የገቢ እኩልነት መፈጠር አለበት። መጠበቅ ያለባቸው የማህበረሰብ ክፍሎችን መጠበቅ የሚቻልበት ሁኔታ ላይ መደረስ አለበት። ኢኮኖሚው በፍጥነት ብዙ ሰዎችን ድሃ እያደረገ ጥቂት ሰዎችን ሀብታም እያደረገ ከሆነ መለስ ብሎ በድሃና በሀብታም መካከል ያለውን ግንኙነት ለማስተካከል መሞከር በብዙ በፖሊሲም በአክሽንም ኢኒኳሊቲ መጠበቅ አለበት። አለበዛ ይንደዋል ማለት ነው ብዙ ድሃና ጥቂት ሀብታም ብቻ የሚፈጥር ኢኮኖሚ ከሆነ ጠቅላላ ኢኮኖሚ ሊንዶ ይችላል። እዚ የማህበራዊ ድጋፍ ላይ የሴፍቲነት አገልግሎቶችንም ሊያቀርብ ይችላል። ሴፍቲ ሊሆን ይችላል። የስራ አጥነት ድጎማ ሊያደርግ ይችላል። የጤና ድጋፍ ሊያደርግ ይችላል። የተጎዱ ማህበረሰቦችን ጥበቃ ሊያደርግ ይችላል። ጠቅላላ ኢኮኖሚ ሊደግፍ ይችላል። ወርዶ መደጎም መደገፍ የሚባለው ፖይንት ላይ ሊደርስ ይችላል። ስድስተኛ ቀን ላይ ማለት ሰባተኛ ቀን ላይ በአንዳንድ መጽሐፎች ላይ ቅድሚያ መምጣት አለበት የሚባለው ግን ከባድ ነው አቻችሎን ለማስኬድ ብዙ ሀገራቶች ላይ ከባድ የሚሆነው አንደኛው ይሄኛው ነው። ይሄ ምንድን ነው? ኢንስቲትዩሽን መገንባት ኢኮኖሚ ማስቀጠል የሚያስፈልግ ከሆነ የተቋማቶች ግንባታ በጣም አስፈላጊ ነው። ጠንካራ ተቋማቶች ያስፈልጋሉ። በጣም ግልጽ የሆነ ተጠያቂነት ያለበት እምነት የሚጣልበት ኢንቨስትመንቱን መሳብ የሚችል ተጠያቂነት ያለበት ስርዓት መገንባት ተቋማቶችን መገንባት በጣም አስፈላጊ ነው። የህግ የበላይነትን ማስጠበቅም የዛኑ ያህል በጣም አስፈላጊ ነው። እነዚህ ሰባተኛ ቀን ላይ ይሆናል ማለት ስለዚህ፣ በሰባት ቀናቶች ውስጥ መሰራት ያለበት የአንድ ሀገር ኢኮኖሚ እንዲያደግ የሚያስፈልግ ከሆነ እነዚህም ፕሮሰሶች ነው። ምክንያቱም ጎን ለጎን ለማስኬድ ያስቸግራል። ለምሳሌ ከተማ ማስዋብ የሚችል ኢኮኖሚ ከሆነ የነቃ ማህበረሰብን ሳይፈጠር ከተማ ማሳምር የሚጀምር ከሆነ ባለቃ ማህበረሰብ ውስጥ የአማራ ከተማን ለመረቀም አስቸጋሪ ነው። ፕሮቴክት ለማድረግ ለመተባበርም ያለው ሁኔታ ደካማ ነው የሚሆኑ። ለዚህ ነው ሂውማን ካፒታል በጥልቀት መሰራት ያለበት ነው ተብሎ የሚታሰበው። ምርት መሰረተ ልማት የግል ሴክተሩ በጣም ካላደገና የፉድ ሴኪሪቲ በጣም ካልተረጋገጠ የፉድ ሴኪሪቲ የሌለው የምግብ ዋስትና ያልተረጋገጠለት ከሆነ በሌሎቹ በሚደረጉ ልማቶች ላይ ያለው ተሳትፎ ደካማ እየሆነ እንመጣው ጥያቄዎች እያነሳ ነው የሚመጣው ማለት ነው። ለምሳሌ የብዙ ሀገራቶችን የድሮ ከተሞች የምንመለከት ከሆነ ያላቸው ስትራክቸር በጣም ጥሩ የሚባለው ሳቢ ስትራክቸር አይደለም። ምክንያቱም ለማደግ በሚያደርጉት ፍጥነት ላይ መጠበቅ ያለባቸውን ጉዳዮች ሳይጠብቁ ይሄዳሉ። መለስ ብሎ ነው ለማስተካከል የሚሞክሩት ብዙ ሀገራቶች፣ ያደጉ ሀገራቶች ወደፊት ለፊት ሀምሳ ስልሳ ሰባ ዓመት ዶክመንተሪ ልትመለከቱ ትችላላቸው። ስለዚህ ይሄን ስቴፕ እየጠበቀ እንዲሄድ ማድረግ ያስፈልጋል። ጥያቄውን ስፔሲፊክሊ ለመመለስ ሳይሆን የፈለግኩት ያን ነገር ኢኮኖሚ ዲቴል ፕሮሰሱ መሄድ ካለበት የትኞቹን ፕሮሰሶች መሄድ አለበት የሚለው በኢኮኖሚክስ ፐርስፔክቲቭ ነው ማወረው። እነዚህን ነው ሀሳቦች አምታችሁ ልናወራበት ልንወያይበት እንችላለን። ማንኛውም ሀሳብ አስተያየት ካላችሁ እዚያ ኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልን ይችላላችሁ። ለነበረን ጎታ በሙሉ ከልብ ከልብ አመሰግናሉ መልካም ግን